አሰላሙ አለይኩም ወረሐመቱላሂ ወበረካቱ ውድና የተከበራችሁ የሀሊማ ድሪም ዋንድ ቤተሰቦች፣ እንዲሁም ሰላም ሰላማችሁ ይብዛ ብያላችሁበት፣ ዛሬ በአዲስ ቪዲዮ መጥቻለሁ። የሁለት ሰው ጥያቄ ነው የማስደምጣችሁ ቪዲዮ ላይክ እያደረጋችሁ አብራችሁ ይቆዩ እንዲሁም ጥያቄ ያላችሁ ኮመንት ላይ ማስቀመጥ ትችላላችሁ በተቻለ መጠን ለመመለስ እሞክራለሁ አብራችሁ ይቆዩ የመጀመሪያው ጥያቄ በህልም በዝናብ የበሰበሰ የወረቀት ገንዘብ ወይም ደግሞ ብር ማገኘት ምንድን ነው ነው የሚለው የዚህ ህልምን ዝርዝር ስንመለከት ገንዘብ በህልም ውስጥ ማየት በአጠቃላይ መልካም ነገር ነው። ብዙ ጊዜ ገንዘብ ማገኘት መልካም እድል በረከትና ምናልባትም በሃይማኖት ውስጥ አዲስ ምዕራፍ መጀመሩን ያመለክታል ማለት ነው። ዝናብ ደግሞ በኢማም ኢብን ሲሪን አተረጓጎም በረከት፣ ምሕረትና የሀብት ምልክት ተደርጎ ይተረጎማል። ነገር ግን ይሄ ሁለቱ በተናጠል ሲታይ ሁለቱ መልካም ነገር ሁኖ እያለ በዝናብ በስብሶ ሲገኝ ደግሞ ምን ሊያመለክት ይችላል? ይሄ ህልም ይሄ ብር ወይም ይሄ ገንዘብ የተበላሸ በረከትን ሊያመለክት ይችላል ማለት ነው። ይህ ማለት በህልም ውስጥ ገንዘቡ በስብሰው ወይም ደግሞ የተሰጠው በረከት ሙሉ በሙሉ ጥቅም ላይ መዋል እንዳልቻለ ያመለክታል ማለት ነው። ወይም ደግሞ የገንዘብ ትርፍ ቢኖርም እንኳን በዚያ ገንዘብ ላይ ችግር ወይም ጭንቀት ይመጣል ማለት ነው። ይሄ ምናልባት ከሀላል ካልሆነ መንገድ የመጣ ገንዘብ ወይም ደግሞ በረከት የሌለው ገንዘብ ሊሆን ይችላል ማለት ነው። አላሁ አለም። በተጨማሪ ከጭንቀት ጋር የሚመጣ ትርፍንም ሊያመለክት ይችላል። ይሄ ማለት ደግሞ በቅርብ ጊዜ ገንዘብ ወይም አዲስ ነገር ሊያገኙ ይችላሉ ማለት ነው፣ ህልም አላሚው። ነገር ግን ይሄ ትርፍ ወይም ደግሞ ይህ ትርፍ በጭንቀት በችግር፣ ወይም ደግሞ በችኮላ የተገኘ መሆኑን ያመለክታል ማለት ነው። በአጠቃላይ ይህ ህልም ገንዘብ ወይም ደግሞ መልካም እድል ቢመጣም በዚያ ላይ ችግር ወይም ኃላፊነት እንደሚከተል ያሳያል። ምናልባት ገንዘብ በረከት የተሞላ ላይሆን ይችላል። ስለዚህ ይህንን ህልም እንደ ማስጠንቀቂያ በመውሰድ በገንዘብ ጉዳይ ላይ የበለጠ ጥንቃቄ ማድረግን ሊያመለክት ይችላል ማለት ነው። አላሁ አለም። እናም ትንሽ የሚያሳዝን ነገርም ወይም ደግሞ በአሳዛኝ መንገድ የሚገኘውን ገንዘብ ሊያመለክት ይችላል ማለት ነው። አላሁ አለም። ሌላውና ሁለተኛው ጥያቄ ደግሞ የሚሰልም ሰው በህልም፣ የሚሰልም ሰው ወይም ደግሞ እስልምና ሃይማኖትን የሚቀበል ሰው ማየት ምን ማለት ነው ነው የሚለው ይህ ማለት አጠቃላይ ትርጉም አንድ ሰው በህልሙ እስልምና ሲቀበል ማየት ብሩህ ተስፋ፣ የደስታ እና የውስጣዊ ሰላም ምልክት ነው። ይሄ ደግሞ በህይወት ውስጥ ከቀድሞ ሁኔታ የተሻለ እና እውነተኛ መንገድ እየተሸጋገረ መሆኑን ያመለክታል። ሲሰልም የታየው ሰው ምናልባት የሚታወቅ ከሆነ ያንን ሰው ያመለክታል። ሲሰልም የታየው ሰው ደግሞ የማይታወቅ ሰው ከሆነ ህልም አላሚውን ራሱን ያመለክታል ማለት ነው። ወደ ዝርዝር ሁኔታው ስንገባ ጥሩ ነገር ማገኘት ማገኘትና መረጋጋትን ያሳያል። ይህ ህልም ከጭንቀት ወይም ደግሞ ከችግር መውጣትና ወደ መረጋጋት ደስታ መድረስን ያሳያል። ምናልባት በቅርብ ጊዜ ውስጥ ከባድ ውሳኔዎች ያደርግ ይሆናል፣ ወይም ደግሞ በህይወት ውስጥ ትልቅ ለውጥ እያደረገ ሊሆን ይችላል ማለት ነው ህልማላሚ በተጨማሪ የመልካም ነገር ምልክት ሊሆን ይችላል። አንድ ሰው እስልምናን ሲቀበል ማየት በሃይማኖታዊ መንገድ መሻሻል እና የአላህ ውዴታ ማገኘትን ያመለክታል። ይህም ደግሞ ከ የሃይማኖታዊ እውቀት እንደሚያገኝ ህልማላሚ ወይም ደግሞ በህይወት ውስጥ መልካም ስራዎችን እንደሚያበዛ የሚያሳይ ምልክት ነው ማለት ነው። ይህ ብቻ አይደለም። ህልሙ አዲስ ጅምርንም ሊያመለክት ይችላል። ከሁሉም በላይ ይህ ህልም በህይወት ውስጥ አዲስ ምዕራፍ መጀመር እንደሆነ ያሳያል ማለት ነው። ይሄ ምዕራፍ ደግሞ ወደ ተሻለ የህይወት ጎዳና፣ ወደ ንጹህና ትክክለኛ እምነት ወይም ደግሞ ወደ ተረጋጋ መንፈሳዊ ጉዞ ያመራል ማለት ነው። ህልሙ በአጠቃላይ መልካም መልእክት ሲሆን የያዘ ሲሆን ከፍርሃትና ከጭንቀት የጸዳ በደስታ የተሞላ ህይወት እንዲኖር የሚያሳይ ምልክት ነው ማለት ነው። ይህንን ህልም ካየ በኋላ ህልም አላሚው በእምነት እና በህይወት ውስጥ መልካም ነገሮች እየመጡ መሆኑን እንደ ማረጋገጫ ሊወስደው ይገ የዛሬው ቪዲዮ በዚህ አበቃል። እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ። አሰላም አሌይኩም።